ሰላም ውድ የቻናላችን ተከታታዮች፣ ዛሬ ደግሞ በአሬ ቪዲዮ ተመልሰንላቸዋል ማለት ነው። በዛሬ ቪዲዮችን ላይ ደግሞ ማንኛውንም እግር ኳስ ጨምሮ እንዲሁም ደግሞ ስፖርታዊ ውድድሮችን እንዲሁም ደግሞ የተለያዩ ዓለም ላይ ያሉትን ቲቪዎች በቀላሉ መመልከት የሚችሉበትን አፕሊኬሽን ነው የምናሳያችሁ ማለት ነው። አፕሊኬሽኑን እንግዲህ እንዴት እንደምታወርዱ እና ከየት እንደምታገኙ ቲክቶካችን ላይ ቪዲዮ ሰርተናል ማለት ነው። ምክንያቱም እዚህ ዩቲዩብ ላይ ከጫን ነው ስለማይፈቅድልን ቲክቶክ ቻናላችን ላይ በመግባት አፕሊኬሽኑ እንዴት እንደምታወርዱትና እንዴት እንደምትጠቀሙ ፉል ቪዲዮ ሰርተንላቸዋል ማለት ነው። የቲክቶክ ዩዘር ኔማችን አትሮኖ ስቴክ ይባላል ማለት ነው። ወይም ደግሞ ከስር ከታች ዲስክሪፕሽን ስር ሊንኩን እናስቀምጥላቸዋለን ማለት ነው። ከዛ ወደ ቲክቶክ ፔጃችን ከገባችሁ በኋላ ዚጋ እንደምትመለከቱት ይሄኛውን ያለውን ተምሌ ነክታችሁ በቀላሉ ቪዲዮ ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ከዲስክሪፕሽን ስር እናስቀመጥላችኋለን ማለት ነው። እዚያ ውስጥ በቀላሉ በመግባት የተለያዩ አይነት ስፖርታዊ ውድድሮችን፣ እግር ኳስ ጨዋታዎችን መመልከት ትችላላችሁ ማለት ነው። አሪፍ አፕሊኬሽን ነው፣ እንዳያመልጣችሁ ማለት ነው። ገብታችሁ መከታተላችሁ እንዳትረሱ ማለት ነው። ፒስ።